ሰላም ሰላም ውድ የፊደል አካዳሚ ቤተሰቦች፣ በዚህ ቻናል ትምህርቶችን በኦንላይን እያስተማርን እንገኛለን። የምናስተምራቸው ትምህርቶችም አማረኛ፣ እንግሊዘኛ፣ ሂሳብና ሌሎችንም ትምህርቶች በማስተማር ላይ እንገኛለን። ለመማር የምትፈልጉ ቤተሰቦቻችን ቪዲዮ ላይ ባስቀመጥነው ስልክ ወይም በይሞ፣ በቴሌግራም፣ በዋትሳፕ፣ በሌሎች የሚዲያ አማራጮች ሀሎ ይበሉን፣ ይደውሉልን፣ ይማሩ። በዛሬው ትምህርታችን ወይም ቪዲዮችን ደግሞ በጣም ወሳኝ የሆኑ በተለይ ለእንግሊዘኛ ጀማሪ ልሆናችሁ ቤተሰቦች ገና ለጀመራችሁም ለመጀመር ያሰባችሁም እንዴት በቀላሉ እንግሊዘኛን ማንበብና በአማርኛው መተርጎም እንደምንችል ቀለል ባለ መንገድ የምንመማር ይሆናል። ከእናንተ የሚጠበቀው ትምህርቱን ወይም ቪዲዮውን እስከ መጨረሻው ድረስ ሳታቋርጡ ማየት ወይም ደግሞ መከታተል የሚጠበቅባችሁ ማለት ነው። ኦኬ ወደ ዛሬው ትምህርታችን ስንሄድ እንግሊዘኛን በቀላሉ ማንበብ ይለናል ሰው ከዚህ ጋር የምናያቸውን በጣም የተለመዱ ቀላል የሆኑ የእንግሊዘኛ ቃሎችን እንዴት በቀላሉ እንደምናነብና በአማርኛው እንዴት እንደምንተረጉም እንማማራለን። እንጀምር። ኦኬ፣ ወደ መጀመሪያው ስንሄድ መጀመሪያ የምናየው የእንግሊዘኛ ቃል ምን ይላል፣ እንዴት ይነበባል የሚለውን ነገር ስናይ ከኛ የሚጠበቀው የተነባቢና የአናባቢ ድምፆችን ጠንቅቀን ማወቅ ነው። የአናባቢና የተነባቢ ድምፆችን ካወቅን በቀላሉ እንግሊዘኛን ማንበብ መጻፍ እንችላለን ማለት ነው። ኦኬ ሶ፣ አሁን የመጀመሪያው የእንግሊዘኛ አልፋቤት ማን ነች? ዲ ነች። ሁለተኛዋ አር ነች። ዲም ተነባቢ ነች፣ አርም ተነባቢ ነች። ሶ፣ ተነባቢ ድምፆች በተከታታይ ከመጡ ደግሞ ለየ ብቻ ነው የሚነበቡ፣ ለየ ብቻ ማለት ነው። ሶ ዲ እንደምን ትነበባለች? እንደ ድን እናነባታለን፣ ለብቻዋ ማለት ነው። ከዛ ወደ ቀጣዩ ስንሄድ አርአይ አርአይ አር ተነባቢ ነች፣ አይ ደግሞ አናባቢ ነች። ሰው አናባቢና ተነባቢው ተነባቢ ድምፆች በተከታታይ ከመጡ በአንድ ነው የሚነበቡ። ስለዚህ አርአይ እንደ ሪ ይነበባል እንደ ሪ። ኤንን እንደ ን ማንበብ፣ እንደ ን። ኬንም ለብቻው እንደ ክ። ኦኬ ከዚህ በኋላ በአንድ ላይ ስናነበው ድ ሪ ን ክ ድሪንክ ድሪንክ ብዬ በቀላሉ አነበብኩት ማለት ነው። ኦኬ ወደ ሁለተኛው ቃል ስንሄድ ቲኢ በአንድ ላይ እንደምን ይነበባል? ምክንያቱም ቲ ተነባቢ ነች፣ ኢ ደግሞ አናባቢ ነች። ሰው አናባቢና ተነባቢ ድምፆች በአንድ ላይ ሲመጡ በአንድ ነው የሚነበቡ ብለናል። ሰው ቲኢ እንደምን ይነበባል? እንደ ቴ ይነበባል። እንደ ቴ። ከዛ ኤን እንደ ኤ ማንበብ፣ የእንግሊዝኛ አልፋቤት ስሟን ይዛ ምትሄደው ስለዚህ፣ በአንድ ላይ ምን ተብሎ ይነበባል? ቴ ቴ ብለን እናነበዋለን። እስኪ አሁን ብሎ እናነበው፣ ድሪንክ ቲ ድሪንክ ቲ ብለን እናነበዋለን ማለት ነው። በአማርኛውም ማለት ነው ሻይ ጠጣ ወይም ደግሞ ሻይ ጠጭ ማለት ነው። ኦኬ፣ ወደ ሁለተኛው ስንሄድ የሁለተኛውን ደግሞ ምን ብለን እናነበዋለን? አይን አይ ብሎ ማንበብ፣ ከዛ ኤኤም በአንድ ላይ አም ተብሎ ይነበባል አም ኦኬ ህስ ምን ይላል? ሲኦን እንደ ኮ ማንበብ እንደ ኮ፣ ኤልን እንደ ል፣ ዲን ደግሞ እንደ ድን፣ በአንድ ላይ ኮ፣ ል፣ ድ፣ ኮልድ፣ ኮልድ። እስኪ አሁን ሙሉና እንበው፣ አይ አም ኮልድ። አይ አም ኮልድ ብዬ አነባዋለሁ። ምን ማለት ነው? በርዶኛል በርዶኛል እንደማለት ነው። ኮልድ ማለት ብርድ ማለት ነው። አያም ስንል እኔ ማለት ስለሆነ በአንድ ላይ አያም ኮልድ ስንል በርዶኛል ማለት ነው። ኦኬ፣ ወደ ሶስተኛው ስንሄድ ኤልኢን በአንድ ላይ እንደ ሌ ማንበብ፣ ቲን እንደ ት፣ ኤስን ደግሞ እንደ ስ ማንበብ። በአንድ ላይ ሌ ት ስ ሌትስ ሌትስ። ከዛ ወደዚኛው ስንሄድ ሁለት ቫውሎች ወይም ደግሞ አናባቢዎች በተከታታይ መጠዋል። ሰው የመጀመሪያው እናነብና ሁለተኛዋን እንዘላታለን። ስለዚህ ኢን እንደ ኢ ማንበብ ቲን ደግሞ እንደ ት በአንድ ላይ ሲነበብ ኢ ት ኢት ብለን እናነባዋለን። እስኪ ምናነበው? ሌትስ ኢት ሌትስ ኢት ምን ማለት ነው? እንብላ እንብላ ማለት ነው። ኦኬ ይህም በዚህ ካየን ወደ ቀጣዩ ስንሄድ ቢኢ ሁሌ ምን ተብሎ ይነበባል? ቢኢ ቢ የሚል ድምፅ ነው የሚኖረው። ቢ ከዛ ኪዩ ዩአይ በአንድ ላይ ኳይ ኳይ ተብሎ ይነበባል። ከዛ ቲን እንደ ት ማንበብ ኢ ሳይለንት ነች። በአንድ ላይ ኳይ እት ኳይት፣ ኳይት ሙሉ ሲነበብ ቢ ኳይት፣ ቢ ኳይት ተብሎ ይነበባል። ምን ማለት ነው ፀጥበል ወይም ደግሞ ዝምበል ዝምበይ እንደ ማለት ነው። እሺ ይህስ ምን ይላል? ወደዚኛው ስንሄድ ጂኦ ባንድ ላይ እንደ ጎ ይነበባል። እንደ ጎ ከዛ ቢኤን እንደ ባ ማንበብ። እሺ እንደገን ሲናኬ ባንድ ላይ እንደ ክ ይነበባል። እንደ ክ በአንድ ላይ ሲነበብ ባክ ባክ ባክ እስኪሞናንበው ጎ ባክ ጎ ባክ። ምን ማለት ነው? ወደኋላ ተመለስ ወይም ደግሞ ተመለሽ ማለት ነው በአማራኛው። እሺ ይህን በዚህ ካየን ወደዚኛው ስነድኛውስ ምን ይላል? ቢ ምን ተብሎ ይነበባል ብለናል? ቢኢን እንደ ቢ ማንበብ ብለናል እንደ ቢ። ከዛ ወደዚኛው ስንሄድ አንዷ ሲ በስህተት የተጨመረች ናት። የመጀመሪያዋን ሲ እንተዋትና ሲኤን እንደ ኬ ማንበብ። ከዛ አር እንደ ሪ ይነበባል። ኢ ሳይለንት ነች። ከዛ ኤፍ ዩ እንደ ፉ፣ ኤልን እንደ ል። እስኪ ባለው ይናንበው፣ ኬ ር ፉ ል፣ ኬርፉል ኬርፉል። ሙሉ ሲነበብ ቢ ኬርፉል፣ ቢ ኬርፉል ተብሎ ይነበባል። ምን ማለት ነው? ተጠንቀቅ ወይም ደግሞ ተጠንቀቂ ማለት ነው በአማርኛው። እሺ ይህን በዚህ ካየን ወደዚኛው ስንሄድ አይ ምን ተብላ ትነበባለች ብለናል። አይን አይ ብሎ ማንበብ ብለናል። ከዛ ይሄኛው ደግሞ ደብሊው አይ እንደ ዊ ይነበባል። እንደ ዊ ከዛ ኤልኤልን በአንድ ላይ እንደ ል ማንበብ። እስኪ ሞ እናነበው ዊ ኤል ዌል ዌል እስኪ ሙሉ እናንበው አይ ዌል አይ ዌል ምን ማለት ነው እሺ እሺ ለማለት ስንፈልግ አይ ዌል እንላለን ወይም ደግሞ ኦኬ ማለት ይቻላል እሺ ወደ ሁለተኛው ስንሄድ ሁለተኛውስ ምን ይላል ኤምኢ ሁሌም እንደ እንደሚ ማንበብ እንደሚ ከዛ ቲ ኦ ኦ ይላል የመጨረሻዋን ኦ አለማንበብ ወይም ደግሞ መተው ስለዚህ ቲ ቲ ኦ እንደምን ይነበባል እንደ ቱ እንደ ቶ ሳይሆን እንደ ቱ ማንበብ ሙሉን ስናነበው ሚቱ ሚቱ ተብሎ ይነበባል ምን ማለት ነው እኔም ለማለት የምትፈልጉ ሚቱ ማለት ይቻላል ማለት ነው እሺ ኢስ ምን ይላል ወደዚህኛው ስንሄድ ደግሞ ይህን ለማንበብ ፒኤን እንደ ፓ ማንበብ እንደ ባ ሳይሆን እንደ ፓ ከዛ ኤስ ኤስ እንደ ስ በአንድ ላይ ፓስ ፓስ ፓስ ተብሎ ይነበባል። ከዛ ኤን እንደ አ ማንበብ ደብሊው ኤ እንደ ዋ ዋይን እንደ ይ በአንድ ላይ አ ዋ ይ አዋይ አዋይ ሙሉ ሲነበብ ፓስ አዋይ ፓስ አዋይ ፓስ አዋይ ማለት መሞት እንደማለት ነው፣ በአማርኛው ስንፈተው። ኦኬ ወደዚህኛው ስንሄድ ቲ ኤች አይ በአንድ ላይ እንደ ቲ ማንበብ፣ እንደ ቲ ኤንን እንደ ን፣ ኬን ደግሞ እንደ ክ ማንበብ። ከዛ ሲነበብ ባንድ ላይ ቲ ን ክ ቲንክ፣ ቲንክ ብሎ ማንበብ። እሺ፣ ስ ምን ይላል? ኦን እንደ ኦ ማንበብ፣ ቪኢ እንደ ቨ፣ አርን እንደ ር። ባንድ ላይ ኦ ቨ ር ኦቨር፣ ኦቨር ብያነበዋለሁ። ሲሞን ሲሞናነበው ቲንክ ኦቨር ቲንክ ኦቨር ምን ማለት ነው? አስብበት ወይም ደግሞ አስብበት እንደማለት ነው። እሺ ይስ ምን ይላል? ኤኤልኤል ኦል ተብሎ ይነበባል። ኦል ከዛ ቲኤችኢን ሁሌም ምን ብሎ ማንበብ? ዘ ብሎ ማንበብ ዘ። እሺ ወደዚህኛው ስነት ቢኢን እንደ ቢኤስን እንደ ስቲን እንደ ት በአንድ ላይ ቤ ስ ት ቤስት ቤስት ብያነባዋለሁ። ሙሉ ስናነባው ኦል ዘ ቤስት፣ ኦል ዘ ቤስት። ሁሉም ቆንጆ ነው ወይም ደግሞ ሁሉም ጥሩ ነው እንደማለት ነው። ኦኬ ወደ መጨረሻው ስንሄድ ቲዬው እንደ ተማባብ እንደቱ ሳይሆን እንደተ አርን እንደር፣ ንን ደግሞ እንደን። ከዛ በአንድ ላይ ምን ብለን እናነባዋለን? ተርን ተንተርን። ከዛ የኛውን ደግሞ ዲ ኦ ደብሊው ኤን በአንድ ላይ ዳውን ዳውን ብለን እናነበዋለን። ሙሉ ሲነበው ታርን ዳውን ታርዳውን፣ ማለት አልፈልግም ወይም ደግሞ እምቢ እንደማለት ነው በአማርኛው። ኦኬ እንደዚህ እያደረግንም በቀላሉ ማንበብ መጻፍ መለማመድ ፕራክቲስ ማድረግ እንችላለን ማለት ነው። ያልገባቸው ማንኛውም ጥያቄ ካለ በኮመንት ሴክሽን በኩል አስቀምጡልኝ፣ እኔ በጥያቄው መሰረት መልስ የምሰጣችው ይሆናል። የዛሬ ትምህርታችን ወይም ቪዲዮአችን ይህንን ይመስል ነበር። ቀጣይ በሌላ ትምህርት ወይም ቪዲዮ እስከምንገናኝ መልካም ጊዜ ተመኘው። ሰናይ ጊዜ